ሲሆን የበላይ የሰዎች የበላይነት ይቆማል። ሰሙያ አሁን እቃ ዝም ብሎ በዘፈቀደ ምናምን አይገዛም። የሆነ ሲስተም ክሬት ትታረግለታለህ። ሰው የሚቀጠርበት ሲስተም፣ ሌሎቹን ነገሮች የምታስኬድበት ቴክኖሎጂ ዝም ብሎ በዘፈቀደ የሚደረግ ነገር አይኖርም እነሱ ኮንቲኒቲ ሲኖራቸው ነው ተቋም ረጅም ዓመታት የሚለው የእኛ ማህበረሰብማ ጨርሶ እኩል ልምምዱ የለም ዶክተር ብዙ ሰው መርካቶ አለ ብዙ ሰው ነጋዴ ነው በጣም በተናጠል ነው የሚሰራው ተቋም እንስራ ብለው ሲመጡ እኛ ጋር አይደለም የሚመጡት ህግ ሙያ ያላቸው ፕሮፌሽናል የሆኑ አሰራሩን ዶክመንቴሽኑን ምናምን ጠብቀው የሚሰሩላቸው ጋር አይደለም የሚሄዱት ሳሙዌር ውልና ማስረጃ የሆኑ የሚጽፉ ጸሐፊዎች ጋር የሚሄዱት ስሙ ተቀይሮ ኮፒ ፔስ ተደርጎ ምናምን ነው የሚሰጣቸው እነዚህ ሰዎች ዶክሜንቴሽናቸው ችግር እንዳለው የሚያውቁት እኛ ጋር ለክርክር ሲመጡ ነው። እኛ ጋር መምጣት ያለባቸው መጀመሪያ ነው። ለምሳሌ አሁን በድርጅት ስለገለጽነው ነው ይሄንን፣ እንጂ የባልና ሚስት ጉዳይም እኮ ሁሉም እኮ ተቋም ነው። የተቋሙ ስፋትና ጥበት ነው የሚለያየው። ትዳር ቤተሰብ ነው የሚገነባው። ይሄኛው ደግሞ ንግድ ነው ወይ ቢዝነስ ነው የሚያመጣው፣ ወይ ደግሞ ሰው ነው የምትገነባው። አላማው ነው የሚለያየው እንጂ የምትገነባው እኮ ተቋም ነው። ተቋሙን ስትገነባ መጀመሪያ የምትጻጻፈው ውል ነው የሚቀድመው ማለት ነው። በየትኛውን መንገድ ደግሞ ተጻጻፉ የተባለው ዶክመንቴሽን ሌጋሊቲ ያለው እኮ ሌላ ስም አይደለም ያለው በቃ ይኸው ተጻጻፉ አንድ ጉዳይ ስትጀምሩ ዛው ጻፉ ነው ይሄ እኮ በቃ ለኛ የተጻፈ እኮ ነበረ እንደ ምንም ነገር ስታደርግ ግን ጨርሶ ደግሞ ምንም ነገር የሌለው ደግሞ እዚህ ነው እዚህ ማህበረሰብ ውስጥ ነው ለምን እንደሆነ አላውቅም እንግዲህ